እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደተለመደው ዝግጅታችን ወደ እናንተ ማድረሳችን ቀጥሏል። ስለዚህ ቻናሉን ላይክ ሳብስክራይብ ሼር ማድረግ አይዘነጋም። አስተያየታችሁን ኮሜንት ላይ ቢታስቀምጡልን እንቀበላለን። ለሌሎች ይዳረስ ዘንድ ላይክ ሸር ሳብስክራይብ ማድረግ የማይዘነጋ ነው። ስለዚህ የዛሬው ዝግጅቴ ደግሞ የአማርኛ ቃላት ምስረታ በሚል ባለሁለት ሆሄ ቃል ምስረታ ባለሁለት ሆሄ ቃል ምስረታ ይሆናል። ስለዚህ ወደ ዝግጅቱ ሳልፍ እንደሚከተለው የሚቀርብ ይሆናል። እሺ፣ የመጀመሪያው ነጣጥ እየጠራዋለሁ ፊደሉም፣ በመቀጠል ደግሞ በማጋጠም አነባዋለሁ። እሺ፣ ይሄ እንደምታዩት በሶ በአንድ ላይ በሶ። እደግመዋለሁ፣ በሶ። ቀጣይ ያለው ቡ ና በአንድ ላይ ቡና። እደግመዋለሁ፣ ቡና ቀጥሎ ያለው ቆ ሎ በአንድ ላይ ቆሎ። እደግመዋለሁ ቆሎ። እሺ ቀጣይ ያለው ደግሞ ቀጣይ ያለው ሄ ደ በአንድ ላይ ሄደ። እደግመዋለሁ ሄደ። እሺ ቀጣይ ያለው ላ ም በአንድ ላይ ላም። እደግመዋለሁ ላም። እሺ። ቀጣይ በግ በአንድ ላይ በግ። እደግመዋለሁ በግ። እሺ። ቀጥሎ ያለው ሎ ሚ በአንድ ላይ ሎሚ። እደግመዋለሁ ሎሚ። እሺ። ቀጥሎ ያለው ሙ ዝ በአንድ ላይ ሙዝ። እደግመዋለሁ ሙዝ። እሽ። ቀጥሎ ያለው ቤ ት በአንድ ላይ ቤት። እደግመዋለሁ ቤት። እሺ። ቀጥሎ ያለው ደግሞ አ ዞ በአንድ ላይ አዞ እደግመዋለሁ፣ አዞ። ቀጣይ ዶ ሮ በአንድ ላይ ዶሮ፣ እደግመዋለሁ፣ ዶሮ። እሺ፣ ቀጣይ ጠ ላ በአንድ ላይ ጠላ፣ እደግመዋለሁ፣ ጠላ። እሺ፣ ቀጥሎ ያለው ደግሞ አ የ በአንድ ላይ አየ። እደግመዋለሁ አየ። እሺ፣ ቀጥሎ ያለው ዳ ኛ በአንድ ላይ ዳኛ። እደግመዋለሁ ዳኛ። እሺ፣ ቀጥሎ ያለው ል ጅ በአንድ ላይ ልጅ። እደግመዋለሁ ልጅ። እሺ። ቀጥሎ ያለው ደግሞ ኤ ሊ በአንድ ላይ ኤሊ። እደግመዋለሁ ኤሊ። እሺ። ቀጥሎ ያለው ሊ ጥ በአንድ ላይ ሊጥ። እደግመዋለሁ ሊጥ። እሺ። ቀጥሎ ያለው ደግሞ ጎ ማ በአንድ ላይ ጎማ። እደግመዋለሁ ጎማ። እሺ፣ ቀጥሎ ያለው ሱ ቅ፣ በአንድ ላይ ሱቅ። እደግመዋለሁ ሱቅ። እሺ፣ ቀጣይ ስ ራ፣ በአንድ ላይ ስራ። እደግመዋለሁ ስራ እሺ፣ ቀጣይ ያለው ቀጣይ ያለው ባ ዶ በአንድ ላይ ባዶ እደግመዋለው ባዶ። እሺ፣ ቀጣይ ያለ ጣ ት በአንድ ላይ ጣት እደግመዋለው ጣት። እሺ፣ ቀጥሎ ያለው ዳ ቦ በአንድ ላይ ዳቦ። እደግመዋለሁ፣ ዳቦ። እሺ፣ በቀጣይ የምታዩት ቦታ፣ በአንድ ላይ ቦታ። እደግመዋለሁ፣ ቦታ። እሺ፣ ቀጥሎ ያለው ደማ፣ በአንድ ላይ ደማ እደግመዋለሁ ደማ። እሽ። ቀጣይ ሞቀ። በአንድ ላይ ሞቀ። እደግመዋለሁ ሞቀ። እሺ። ቀጥሎ ያለው ደግሞ ጥ ጥ። በአንድ ላይ ጥጥ። እደግመዋለሁ ጥጥ። እሺ። ቀጣይ ያለው ምሳ በአንድ ላይ ምሳ። እደግመዋለሁ። ምሳ። እሺ። በቀጣይ ያለው ደግሞን ጥ ቢ በአንድ ላይ ጥቢ። እደግመዋለሁ። ጥቢ። እሺ። ይሄኛው ደግሞ ጤ ፍ በአንድ ላይ ጤፍ እደግመዋለሁ። ጤፍ እሽ። ቀጥሎ ያለው በሬ፣ በአንድ ላይ በሬ እደግመዋለሁ። በሬ እሽ። ይሄኛው ደግሞ ሜ ዳ በአንድ ላይ ሜዳ እደግመዋለው ሜዳ። እሺ ቀጣይ ያለው ረታ በአንድ ላይ ረታ እደግመዋለው ረታ። እሺ ቀጥሎ ያለው ደግሞ ክፉ ክፉ እደግመዋለው ክፉ። እሺ ይሄኛው ደግሞ ቀማ። በአንድ ላይ ቀማ። እደግመዋለሁ ቀማ። እሺ፣ ቀጥሎ ያለው ከሳ። በአንድ ላይ ከሳ። እደግመዋለሁ ከሳ። እሺ፣ ቀጥሎ ያለው ደግሞ ፈጨ በአንድ ላይ ፈጨ። እደግመዋለሁ ፈጨ። እሺ። ቀጥሎ ያለው ደግሞ ጠጣ። በአንድ ላይ ጠጣ። እደግመዋለሁ ጠጣ። እሺ። ቀጥሎ ያለው ደግሞ ውሃ። በአንድ ላይ ውሃ። እደግመዋለሁ ውሃ። እሺ፣ ቀጥሎ ያለው ጤና። በአንድ ላይ ጤና። እደግመዋለሁ፣ ጤና። ይህን ቪዲዮ ከርሰሩን እየተከተላችሁ በደንብ ብታዩትና ብትከታተሉት ለማንበብና ለመጻፍ በቀላሉ ያግዛችኋል። ስለዚህ ቪዲዮውን ጀምራችሁ ሳተው እስከ መጨረሻው ብታዩት አማርኛን ለማንበብ ለመጻፍ በቀላሉ ለእናንተ አስተማሪ ነው። ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ጀምራችሁ አተውት እስከ መጨረሻው ዩት አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ።